እንዴት አላችሁ? የምንወዳችሁና የምናከብራችሁ አድማጮቻችን። 433 በአራዳ ኤፍኤም 95.1 ሃሪ ማጓየር በዚህ የውድድር ዘመን በተለይ አንፊልድ ላይ የሰራው ተአምር፣ የመጨረሻ ደቂቃ ጎል ከዚህ ቀደም ይህንን ተጫዋች ሲተቹ የነበሩ ተጫዋቾች፣ ደጋፊዎችና ባጠቃላይ የስፖርት ቤተሰቦች ትችታቸውን እንዲያስቀሩ ምክንያት የሆነ ተጫዋች ነው። የመጨረሻ ደቂቃ ጎል ሁልጊዜም ቢሆን እጅግ በጣም የተለየ እንደሚሆን ጥያቄ የሚነሳበት ጉዳይ አይደለም። በዚህ በኩል እንግዲህ ሃሪ ማጓየር አንፊልድ ላይ ትርጉም በሚሰጠው ጨዋታ ከአስር አመት በኋላ ማንቸስተር ዩናይትድ አንፊልድ ላይ ሲያሸንፍ የማሸነፊያን ጎል ያስቆጠረ ተጫዋች ነው። በሰማኒያ ሚሊዮን ፓውንድ በ2019 ክረምት የመጣ ተጫዋች ነው፣ ግን የወጣበትን ያህል ዋጋ አገልግሎት መስጠት አልቻለም። ከዛ በተጨማሪ ለስህተት ቅርብ ነው። ብዙ ነገሮቹ የተሳሳቱ ናቸው። መሳሳት ብቻም ሳይሆን የተሳሳታቸው ስህተቶች ቡድኑ ዋጋ ያስከፍላሉ በሚል አንድ ሰሞን እንደውም ደጋፊዎች ሲያስፈራሩት፣ ሲይዝቱበት እንደነበር ተነግሯል። ይህ ተጫዋች አሁን ግን በስስት አይን የሚታይ ተጫዋች ሆኗል። አንፊልድ ላይ ያንን ያድርግ እንጂ ኦልትራ ፎርድ ላይ ባለፈው ውድድር ዘመን አራት ለአራት የነበረውን ጨዋታ አራት ለሁለት የነበረውን ጨዋታ አምስት ለአራት በሆነ ውጤት እንዲጠናቀቅ ማድረጉ ይታወሳል። ይሄ ተጫዋች ሊዮን ላይ ያስቆጠራት የማሸነፊያ ጎል ዛሬም ድረስ የምትታወስ ናት። የማንቸስተር ዩናይትድ ደጋፊዎች ፍጹም የማይረሱት ምሽት ነበር። አንፊልድ ላይ ደግሞ ሌላ ታሪክ መስራት ችሏል። በእርግጥ እርሱ ከመጣ በኋላ ኦሊጎናር ሶልሻር፣ ከዛ ውጪ ሌሎች አሰልጣኞችም እንደ ራልፍ ራኒክ ኤሬክቴናግ፣ አሁን ደግሞ ሩበን አሞሪም ናቸው ያሉት ረፍት የለሽ የአሰልጣኞች ሹምሽር። ከዛ ውጭ እንደ ተከላካይ በሀይላይን፣ በሚድል ብሎክ፣ በሎ ብሎክ ተለዋዋጭ ታክቲክ የሚጠቀሙ አሰልጣኞች ናቸው እነኚህ አሰልጣኞች። እና ከነኚህ ጋር በሙሉ አብሮ ፋይት የማድረግ ነገር ወይንም ደሞ አብሮ የመላመድ ነገር ሲያሳይ ቆይተዋል። አሁን ተጫዋች በተዋዋቂ ወንበር ላይ ሲቀመጥ ወይም ከቡድኑ ውጪ ሲሆን ደጋፊዎች የስጋት ስሜት እየገባቸው ያሉ ይመስላሉ። አስደናቂ ሱፐር ሰብ ተጫዋች ይመስላል። አሁን ባለው ሁኔታ ሜዲሽን ያ ማርክ ምናልባት የሀሪ ማጓየር የቋሚ ያስተላለፍ ጉዳይ አከራካሪ ይመስለኛል። በማንቸስተር ዩናይትድ ደጋፊዎች እንዳነሳው ያ ሊቨርፑል ላይ ጎል አስቆጥሯል። ሊቨርፑል ላይ ጎል አስቆጥረው ሶስት ነጥብ እንዲያገኙ ያገዘ ተጫዋች አሁን በአንፊልድ ተቀባይነቱ በወቅቱ ከፍ እንደሚል ጥርጥር የለውም። ግን አጠቃላይ ኬሬሩ የዚህ የማንቸስተር ዩናይትድ የሃሪ ማጓየር ቆይታ ግን ደጋፊዎች የሚኮሩበት ወይም የሚያመሰግኑበት አይነት አይደለም አይደለም። በሁለት የተከፈለ ነው የማጓየር ጉዳይ ። አንዳንዶች በጥራት የላቀ ኳሊቲ ያለው ተከላካይ ነው የሚል እምነት ያላቸዋሉ። አንዳንዶች ፍጹም ደካማ ነው ብለው የሚያምኑ በማጓየር ላይ ሀሳብ የሚሰጡ ማጉዌር ላይ መካከለኛ ሰው ብዙ አታገኝ። ወይ ደካማ ነው ወይ ጥሩ ተከላከይ ነው የሚል አንተ ካነሳቸው ጉዳዮች ጋር ቋሙ ጉዳይ ላይ አንተ ያነሳቸውን ጉዳዮች ለመከራከሪያነት ያቀርቡታል። የማጋይርን ጥሩነት የሚያምኑ የእግር ኳስ ሰዎች የአሰልጣኞች መለዋወጥ ሲጀመር ከዝውውሩ ጀምሮ አንዳንዶች ጥርጣሪዎች አሏቸው። ማጋይር የበለጠ በደረጃ መካከለኛ የሚገኙ ቡድኖች ላይ ቢጫወት በየጫወታው ማኑፍ ዘማች ፐርፎርማንስ እያሳየ መጫወት የሚችልበት እድል አለው። ከጨዋታ ፕላናቸው ጋር ለሎ ብሎክ የበለጠ ተስማሚ ተጫዋች ነው። በሌስተር ሲቲ ጎልቶ የተመለከት ነው። በዛ የጨዋታ ስታይል ነው ወይም በዛ የጨዋታ ሲስተም ነው አሰልጣኙ የበለጠ ለሳጥናቸው ቀርበው ይጫወታሉ። መሮጫ ሜዳው ጠባብ ነው፣ ብዙ ፔስ አያስፈልገውም። የጨዋታ የሚያነብበት ኳሊቲው ድንቅ ነው። የአየር ላይ ኳስ አደገኛ ነው። ከኳስ ጋር እጅግ ምቹ ነው ለቢውልዳፕ። ይህን መጠራጠር አይቻልም። ባህርይ ማጓየር በኩል ማርክ ከእነዚህ መመዘኛዎች አንጻር ካየኸው ለመካከለኛ ቡድኖች የሚጫወት የጨዋታ ጌም ፕላናቸው ብዙ ጊዜ በሎ ብሎክ የሚጫወቱ ቡድኖች ተከላካይ ቢሆን ኖረው። ሀሪ ማጓየር እጅግ ምርጡ ተከላካይ ነው የሚል ሀሳቦችን ብዙውን ሰማ ነበር። ግን አሁን ማንቸስተር ዩናይትድ እንዳልከ የተለያየ አይነት የጨዋታ መንገድ የሚከተሉ የሚተገብሩ አሰልጣኞችን ቀጥሯል። ሀሪ ማጓየር ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ ወደ መሀል ሜዳት ጠግቶ መጫወት ለሀሪ ማጓየር እጅግ በጣም ፈታኙ የጨዋታ መንገድ ነው። ለማንቸስተር ዩናይትድም በር ከፍቶ እንደመተኛት ነው። ከጀርባ ያለውን ስፔስ በፍጹም በሪከቨሪ ሩጫ መከላከል አይችልም። ፍጥነት የለውም፣ ፍጥነት የለውም። ከዛ አንጻር እጅግ በጣም የሚፈተነው አይነት የመከላከል አንደኛው ስትራቴጂ ነው። በሎ ብሎክ ወይ በሚድ ብሎክ በሚጫወቱበት ወቅት የበለጠ ጎልቶ ይወጣል። እኔ አሰልጣኝ ሮበን አሞሪም በዚህ የውድድር ዘመን የተወሰነ እሱንና ሌኒ ዮሮን የማፈራረቅ ነገር ሲተገብሩ እየተመለከትኩ ኩኝ ነው እንደሚገጥሟቸው ቡድኖች የጨዋታ አቀራረብ ተጫዋቾቹን አንዳቸውን ተጠባባቂ ለማድረግ ይመርጣሉ ወይንስ ሌላ ምክንያት አላቸው፣ እርግጠኛ አይደለም ማርክ። ወይም ደግሞ የእሳቸው የጨዋታ ፕላን በሊቨርፑል ጨዋታ የብሩኑ ቀዳሚ ተመራጭ የነበረው የብሩኑ የመጀመሪያ ተመራጭ የነበረው ሀሪ ማጓየር ነው ከሊቨርፑል አይነት ቡድን ጋር ሲጫወቱ ያውም ከሜዳቸው ውጪ በአንፊልድ ሲጫወቱ ጌም ፕላናቸው የበለጠ ዲፌንሲቭ ወይም ደግሞ ወደ ኋላ አፈግፍጎ የመጫወት እና መልሶ ማጥቃትን የመተግበር እንደዚህ አይነት ፕላን ባላቸው ጨዋታ ይመስለኛል ሀሪ ማጓየርን ተቀዳይ የሚያደርጉት። እና ይሄ በጣም ብልህ አጠቃቅም ነው የሚል እምነት አለ ማርክ። በሀይላይን መከላከል ሲፈልጉ የተሻለው ሰው ሌኒ ዮሮ ነው። በሎ ብሎክ መጫወት ሲፈልጉ የተሻለው ሰው ሀሪ ማጓየር ነው። ለትልቅ ጨዋታዎች የሚሆን ተጫዋች እንደሆነ ማሳያ ነው። በትክክል በትክክል የሳቸው የበለጠ የመከላከል የጨዋታ እቅድ በሎብሎክ ሲሆን አስፈላጊው ተጫዋች ሀሪ ማጓየር እንደሆነ በደንብ የተረዱ ይመስለኛል። አሰልጣኝ ሮበና ሞሪ ከጨዋታ ጋር ግን ተያይዞ ማርክ በተለይ ቡድኑ ከኋላ ኳስ ሲጀምር ጥራት ያለው ተጫዋች እንደሆነ ማሳየው በዚህ የውድድር ዘመን ካደረጋቸው ጨዋታዎች አንድ መቶ ሰላሳ አንድ ኳስ ኮምፕሊት ፓስ አድርጓል። አንድ መቶ ሰላሳ አንድ ከዚህ ውስጥ ሰማንያ በመቶ የሚሆነው የተሳካ ኳስ ነው። ሰማንያ በመቶ የሚሆነው ብዙ ኳስ የሚነካው በራሱ ሜዳ ነው፣ ምክንያቱም የመጨረሻ ተከላካይ ነው። ስለዚህ ቡድኑ ከኋላ ኳስ ሲጀምር አብዝቶ የሚሳተፈው ተጫዋች ነው። ስለዚህ ስኬታማነቱ ላይ የተጫዋቹን ጥራት በደንብ ቁጥሮቹ የሚደግፉት ይመስላል። ኳስ የማቀበል አጫጭር ኳሶች፣ መካከለኛ ኳስ የማቀበል ብዙ ጥያቄ የምታነሳበት አይነት ተጫዋች አይደለም። በዚህ የውድድር ዘመን በሰባት ጨዋታዎች በአራቱ ተቀይሮ የገባበት ጨዋታ መሆኑ ታሳቢ ተደርጎ አንድ ጎል አስቆጥሮ አንድ አሲስት ማድረግ ችሏል ማለት ነው። የማንችስተር ዩናይትድ ጥሩ አማራጭ ተከላካይ እንደሆነ አንዱ ማሳያ ነው። ግን ብዙ ከተባለለት ወይም ደግሞ በሌሰር ሲቲ ከተመለከትነው አስገራሚ ኳሊቲ አንጻር ከመዘን ነው ግን ማርክ 32 ዓመት ደርሷል። አሁን ሃሪ ማጓየር ከወጣበት ወጪ ሌሰር ሲቲ ከነበረው ኳሊቲ አንጻር ማንችስተር ዩናይትድ በሚገባ በልኩ ጠቅሟል የሚል እምነት ግን የለኝም እኔ ማርክ ያ ከራፋ ኤልቫራን ጋር የነበረው ጥምረት የተሻለ ጥምረት ነበር። ከዛ ውጪ ደግሞ ከቪክቶር ሊንዴሎፍ ጋር የነበረውን ጥምረት ሁላችንም የምናስታውሰው ነው። የሎው ብሎክ ተከላካይ እንደሆነ ይታወቃል። የበለጠ የሚጠቅመው ለትልቅ ጨዋታዎች እንደሆነ ማስተዋል ይቻላል። በአየር ላይ ኳስ ፍልሚያ የተሻለ ኳሊቲ አለው። ግን አንድ የፈርጊን ታይም የወከለ ተጫዋች ነው። ይህ ተጫዋች ሰር አሌክስ ፈርጉሰን ጡረታ ከወጡ አሁን ወደ አስራ ሶስት አመት እየሞላቸው ነው ያለው። ማንቸስተር ዩናይትድ ከፖርቱ ጋር አቻ በተለያየበት ጨዋታ በሻምፒየንስ ሊግ ከሜዳ ውጭ በተከናወነ ጨዋታ ሁለት ለባዶ እየመራ ሶስት ለሶስት ሲለያይ የአቻነቷን ጎል ሶስት ለሁለት እየተመራ ያስቆጠረው ይህ ተጫዋች ነው። በስታዲዮ ድራጋው ዘጠና አንደኛው ደቂቃ ላይ ባለፈው አመት በኤፍኤ ካፕ ሌስተር ሲቲን ሁለት ለአንድ ሲያሸንፍ የብሩኖ ፈርናንዴዝን የቆመ ኳስ ዘጠና ሶስተኛው ደቂቃ ላይ ያስቆጠረው የተጫዋች ነው። ከጨዋታ ውጪ ነው አይደለም፣ አከራካሪ ቢሆንም ኤፕስዊች ታውን ላይ ጎል ያስቆጠረው የተጫዋች ነው። ማንቸስተር ዩናይትድ ሁለት ለባዶ እየተመራ የመሪ የሆነበትን ሶስተኛ ጎል ያስቆጠረው ይሄ ተጫዋች ነው። ኦሎምፒክ ሊዮን ላይ ማንቸስተር ዩናይትድ አምስት ለአራት ያሸነፈበትን ጨዋታ መቶ ሀያ አንደኛው ደቂቃ ላይ ያስቆጠረው ሀሪ ማጓየር ነው። በግሪምስቢ ታውን የደረሰበትን ሽንፈት እናስታውሳለን። ከሁለት ወራት በፊት በካራባው ካፕ እንግዲህ በብሬንትፎርድ አምስት ለባዶ የተሸነፈ ቡድን ነው በሩብ ፍጻሜው ሰሞኑን ቡድን ሰማንያ ዘጠነኛው ደቂቃ ላይ ማንቸስተር ዩናይትድን ከውርደት የታደገውም እሱ ነው። ጨዋታው ለተጨማሪ ሰላሳ ደቂቃ እንዲሄድ ያደረገው የተጫዋች የቅርቡ ደግሞ የሊቨርፑሉ ጨዋታ ነው። ወይን ሩኒ በ2015 16 ያችን ጎል አስቆጥሮ የጨዋታው ኮከብ ተብሎ ከተሸለመ በኋላ ሀሪ ማግዌር ከ አስር አመት በኋላ አንፊልድ ላይ የጨዋታው ኮከብ ተብሎ የተሸለመ የመጀመሪያው የማንቸስተር ዩናይትድ ተጫዋች ነው። እንግዲህ እርሱ ሲኖር የበለጠ ሁለተኛ የጨዋታ እቅድ አለቸው። አሰልጣኝ ሩበና ሞሪም በማጥቀቱ መከላከል ላይ ይጀምራል። ከዛ በኋላ ብሩኖ ወደ ኋላ ይመለስና ኳሶችን በረዣዥም ወደ እሱ የሚላኩ ኳሶች ካልሆነ ወደ መስመር ይወጣና ሌላ ደግሞ ከመስመር የሚሻገር ኳስ አብዝቶ የሚፈልገው ይህንን ተጫዋች ሀሪ ማጎየርን። በጋና አንድ ፓርላማ ላይ ከአንድ የሙስና ጉዳይ ጋር ተያይዞ አንድ የፓርላማ አባል ይህንን ጉዳይ ሲያነሱ የሙስናውን ጉዳይ ሀሪ ማጎየርን በማንቸስተር ዩናይትድ ያለ ተጫዋች አለ ሀሪ ማጎየር የሚባል ልክ እኛ ሀገር ላይ እንዳለው አይነት ሙስና ነው፣ እሱም እዛ በማንቸስተር ዩናይትድ እያደረገ ያለው የሚል ይ በሹፈት የተሞላ ነገር ሲናገሩ ነበር እናስታውሳለን። እና በዚህ ደረጃ መሳቂያ መሳለቂያ የነበረ ተጫዋች ነው። አሁን ግን ባህሪ ማጓየር ዙሪያ የሚሳለቅ ያለ አይመስለኝም። ስተት ሊፈጽም ይችላል። አንፊልድ ላይ ግን ያስቆጠራት ጎል በሁለቱ ቡድኖች መካከል ያለውን ቁርሾ ወይም ደግሞ ራይቫለሪ ስሜት ከግምት ውስጥ ካስገባን ትልቅ ክሬዲት ይመስለኛል። በተለይ አምና ማንቸስተር ዩናይትድ የኤሮፓ ሊግ ዋንጫ ወስዶ ቢሆን ኖሮ በቶትናምን አሸንፎ የበለጠ ትልቅ ክሬዲት ያገኝ ነበር። ማንቸስተር ዩናይትድ እዛ ድረስ እንዲመጣ የዋለው ውለታ እጅግ በጣም ከፍተኛ ከመሆኑ አንጻር አሁን ባለው ሁኔታ እንግዲህ ወጣ ገባ እያለ ነው እየተጫወተ የሚገኘው። ምናልባት ብዙም ጊዜ የሚቀረው አይመስለኝም። በማንቸስተር ዩናይትድ ኮንትራቴ ሲያበቃ ከክለቡ ጋር እለያያለው የሚል አስተያየትን ሰጥቷል። ከዛ ውጭ ያው ለማንቸስተር ዩናይትድ ከዚህ በላይ የምሰጠው ነገር ያለ አይመስልም የሚል ይመስላል ሁኔታው ያ እድሜውም ሰላሳ ሁለት ደርሷል ማንቸስተር ዩናይትድ ብዙ አሁን ወጣት ተከላካዮችን ይዟል። ሌኒ ዮሮን ማቲስ ዲሌት ሊቻ አይነት ተጫዋቾች አሉት ከዛ አንጻር ምናልባት በቋሚ ያሰላልፍ በየሳምንቱ መሰለፍ የሚችልበት አይነት እድል አይኖረውም የመከላከል ቁጥሮቹም ግን ማርክ በዚህ የውድድር ዘመን ጥቂት አይደሉም እንግዲህ ሁለት መቶ ሰባ ሁለት ደቂቃዎች ነው አጠቃላይ ሜዳ ላይ የቆየው ዱዌልስ በማሸነፍ አስራ አምስት ጊዜ ዱዌሎችን ዊን አድርጓል። ኤሪያል ዱዌልስ ዊን በማድረግ አስራ አራት ጊዜ፣ ይሄ የበለጠ ከፍ ያለ ቁጥር ሆኖ ተመልክቸዋለሁ። ማርክት አንድ ታክል ስኬታማ ታክል አለው። ኢንተርሴፕሽኑ ሶስት ኢንተርሴፕሽን አለው። አንድ ኳስ ብሎክ ማድረግ ችሏል። ይሄ የመከላከል ቁጥሮቹም ጥቂት እንዳልሆኑ ማሳያ ነው። የበለጠ የሃሪ ማጓየር ጉዳይ በእንግሊዝ ብሔራዊ ቡድንና በማንቸስተር ዩናይትድም ልዩነት አላቸው ማርክ የበለጠ በእንግሊዝ ብሔራዊ ቡድን ጎልቶ ሲወጣ ትመለከቱ ያ ግን አጣማሪው እዛ ጆን ስቶንስ ነው በዛ ላይ በባክስሪ ነው የሚጫወተው በዊንግ ባኮች እንደዚሁም ፊት ላይ አሁን ከካልቪን ፊሊፕስ እና ዴክላን ራይስ ነበሩ በፊት በ በሶስት አራት ሶስት ስለዚህ የበለጠ ሴኩርድን ያ የሚስማማውን ነገር ያገኛል። የበለጠ ኮንፊደንሱም ከፍ የሚል ይመስለኛል። ከማንችስተር ዩናይትድ ይልቅ ተጫዋቾች አንዳንድ ጊዜ ማርከ እምነት የሚጣልባቸው ቦታ የበለጠ በራስ መተማመናቸው ከፍ ይላል። የበለጠ በእንግሊዝ ብሔራዊ ቡድን እምነት የሚጣልበት አይነት ተከላካይ ነው። በአሰልጣኞቹ ወደ ማንችስተር ዩናይትድ ሲመጣ ብዙ ጥርጣሬዎች አሉ ከሀሪ ማጓየር ጋር ተያይዞ እና የእንግሊዝ ብሔራዊ ቡድኑ ሀሪ ማጓየር እና የማንቸስተር ዩናይትድ ሀሪ ማጓየር ላይ ከሳይኮሎጂካል ጉዳይ ጨምሮ ልዩነቶች እየተመለከተን ያለን ይመስለኛል። እንግዲህ ከሩቅ ፍጥነትን ከሚጠይቁ የመከላከል መመዘኛዎች ፍጥነትን ከሚጠይቁ የመከላከል መመዘኛዎች ከመዘንከው ግን ጥራት ያለው ተከላካይ እንደሆነ መናገር ይቻላል። የአየር ላይ ኳስ ችግር የለበትም። አንድ ለአንድ ትግሎችን ማሸነፍ ይችላል። ከኋላ ኳስ አስጀምሮ በመጫወት ላይ ጥራት አለው። ግን በዋናነት የዘመኑ እግር ኳስ የሚፈልገውን ፍጥነት ከዛ ጋር ምክንያቱም የመጨረሻው ሜዳ ላይ ነው ስፕሪንቶች ያሉት አጥቂዎች ፈጥነው ከተከላካይ ቀድመው ትክክለኛው ቦታ ላይ ለመገኘት ተከላካዮች ደግሞ አጥቂዎች ፍጥነታቸውን ተጠቅመው ያንን አደገኛ ቦታ እንዳያገኙት ለማድረግ ነው የበለጠ ስፕሪንቶች የሚያስፈልጉት። እዚህ ቁልፉ ቦታ ላይ ዋናው ነገር የሚፈትነው አይነት የመሀል ተከላካይ መሆኑ የሀሪ ማጓየር ከዚህ በላይ ያለው ብዙዎቹን ኳሊቲዎች ስለያዛቸው በተፈጥሯዊ ጉዳይ እየተፈተነ ያለ ተከላካይ ይመስለኛል ማለት ነው። ያ ሜትር ከ94 የሚረዝመው ቁመቱ ለአየር ላይ ኳስ ፍልሚያ ያግዘዋል። አግን ደግሞ ከፍጥነት ጋር ተያይዞ ጥያቄ የሚነሳበት ነው። ምናልባት ቡድኑ እርሱ ሲጫወት በጣም ወደፊት ሄደ ከተባለ በሚድል ብሎክ ነው መጫወት ያለበት። አለበለዚያ በሀይ ላይን የሚጫወት ከሆነ ከጀርባ ያለው የተከላካይ የግብ ጠባቂ የበለጠ ሊያግዘው ይገባል። ያ ካልሆነ እንጂ በጣም አስቸጋሪ ነው የሚሆነው። በብሬንትፎርዱ ጨዋታ ላይ መጀመሪያ ጎል ሲቆጠር ጥያቄ ተነስቶበታል። ከጨዋታ ውጪ ለመጠቀም ሞክሮ ነበረ። ኢጎር ቲያጎን ወደ ከጨዋታ ውጪ እንዲሆን ለማድረግ ግን አልተሳካም። ከፍተኛ ትችት አስተናግዷል። በቀጣዩ አንፊልድ ላይ ከዛ በኋላ ዋናው ችግሩ ዋናው ፈተናው መጣበት። ኢጎር ቲያጎ ፈጣን ነው። የኢጎር ቲያጎን ፍጥነት ከዛ በኋላ መቆጣጠር አልቻለም። ልክ ኦፍሳይዱን ሳይሳካለት ቀረ። ሁለተኛው አማራጩ ላይ የበለጠ የሱን ድክመት የሚያጎላ ሆነና ጎል ተቆጠረበት። ማንቸስተር ዩናይትድ ያ የዚህ አይነት የበለጠ ኦፍሳይድ ትራፖ፣ አሁንም በሶስት ተከላካይ ነው ቡድኑ የሚጫወተው፣ ልክ እንደ እንግሊዝ ብሔራዊ ቡድን በጣም ስኬታማ እንደነበረበት ጨዋታ ፎርሜሽን። ግን ወደ መሀል ሜዳ በተጠጋ ቁጥር ኦፍሳይዱ ላይ የበለጠ ፐርፌክት መሆን ይጠበቅበታል፣ ማለት የተከላካይ መስመሩን በመምራት መጥፎ የሚባል አይደለም። ጥሩ ኳሊቲ ያለው ተጫዋች ነው። ከዛ ውጪ ኳስ ይዞ የመረጋጋት ችግር የለበትም። ፊዚካል ስትሬንግዙ እጅግ በጣም ከፍ ያለ ነው። ሜትር ከዘጠና አራት የሚረዝመው ቁመቱ በተከላካይ ቦታ ላይ የበለጠ ጎልቶ እንዲስተዋል ያደርገዋል። ከምንም በላይ ደግሞ በጭንቅላት እየገጨ የሚያስቆጥራቸው ጎሎች የሀሪ ማጓየር መለያዎች ናቸው። የአእምሮ ጥንካሬውንም አለማድነቅ አይቻልም። የሁሉ ትችት እያረፍበት እንግዲህ ከማንቸስተር ዩናይትድ ጋር የሁሉ አመት መቆየቱ የተለየ ያደርገዋል። ወደ ዌስታም ዩናይትድ ያመራል የሚሉ መረጃዎች ሲወጡ ነበር። በ2024 ክረምት ላይ ግን በማንቸስተር ዩናይትድ ቆይታ አድርጎ ጥሩ ጊዜያትን አሁን እያሳለፈ ይገኛል። በጭንቅላት እየገጨ የሚያስቆጥራቸው ጎሎች በቀጣዮቹ ጨዋታዎች ይጠበቃሉ። ከ2019/20 ውድድር ዘመን ጀምሮ በማንቸስተር ዩናይትድ 174 የፕሪሚየር ሊግ ጨዋታዎችን አከናውኖ ነው ስምንት ጎሎችን አስቆጥሯል። ኦልሞስት ሁሉም ጎሎቹ በጭንቅላት ተገጭተው የሚቆጠሩ ናቸው። የሌስተር ሲቲ ተጫዋች ሳለ ማንቸስተር ዩናይትድ ላይ የመጨረሻ ደቂቃ ጎል አስቆጥሯል። ጨዋታው ሁለት ለሁለት በጠናቀቀ ጊዜ ወደ 2018/19 የውድድር ዘመን በዛ የውድድር ዘመን ባሳየውን ብቃት ነው። እርግጥ እንግሊዛውያን ተጫዋቾች በጣም ውድ ናቸው። ይሄ ጥያቄ የሚነሳበት ጉዳይ አለም። ዴክላር ራይስ 15 ሚሊዮን ፓውንድ የሚያወጣ ኳሊቲ ያለው ወይስ የለውም? እሱ እንዳለ ሆኖ እንግሊዛዊ መሆኑ ግን የፈጠረው ተጽዕኖ፣ ጥያቄ የሚነሳበት ጉዳይ አለም። በቁጥራቸውም ትንሽ ነው። ከዛ ባሻገር የሚዲያ ድጋፍም እንዳላቸው ግልጽ ነው። እናንተስ በሃሪ ማጓየር ዙሪያ ምን አስተያየት አላችሁ? በተለይ አንፊል ላይ ባስቆጠራት ጎል ዙሪያ የመንቸስተር ዩናይትድ ድጋፊዎች ከጨዋታው በኋላ ምን አይነት ስሜት ተሰማችሁ? ሀሳብ፣ አስተያየት አድርሱን። ሰብስክራይብ አድርጎ የበለጠ ቤተሰባዊ ትስስር አጠናክሩ። ስላዳመጣችሁን ከልብ እናመሰግናለን።